እንዲህ አደራችሁ፣ ጋይስ አሁን ገና ከእንቅልፌ ምናምን ነገር የተነሱ ነው። ሶ አሁን ከጠዋቱ እንደምታዩት እንግዲህ አስራ ሁለት ተኩል ዛሬ አረፋፍጄ ነው የተነሱት እና እስቲ እንግዲህ ሾራችንን አሁን እንወስዳለን ምናምን ተጣጥቤ ልመለስና እንገናኛለን። ኦል ራይት ጋይስ ሶ ታጥቤ መጥቻለሁ። አሁን ምን እንደምለብስ አላውቅም፣ ዛሬ ቢሮ ስለሆነ የምንሄደው። እስኪ ቆይ በተቻለኝ አቅም ፎርማል ለመምሰል እሞክራለሁ። ግን ያው ያን ያክል የኛ ቢሮ ደስ የሚለው ፍሌክሲቢሊቲው ፍሌክሲሊቲ አሪፍ ነው። ላይክ እየፈለጋችሁትን ልብስ ለብሳችሁ መሄድ ትችላላችሁ ምናምን ነገርና ከዛ ፊት ግን መቀባት አለብኝ እንት አንቱ ነው ብዙ ጊዜ የምጠቀመው እና ሶ ቀጥሎ እንግዲህ ያው ልብሳችንን መለባበስ ብቻ ነው። እና ባይገርማችሁ ልጄ ከኋላ እየጮች ነው። እና ልምጽ ከሰማችሁ ልጄ ናት። የመጀመሪያው ስራዬ እሷን ትምህርት ቤት ማድረስ ነው። አብረን የትም እንዳትሄዱ ንለማብስ ቀጥሎ እንግዲህ የምናደርገው ምንድሮ መሰላችሁ እኛ ጋር ስራ ቦታ ቢሮ የምንገባበትና ማንገባበት ቀን አለ። ሶ የመጀመሪያው ስራዬ ሪሞት ነኝ ወይም ደግሞ ቢሮ እመጣለሁ ብሎ መናገር ስለሆነ አሁን ቀጥታ እዚህ ጋ እናገራለሁ ማለት ነው አልመጣም ብዬ እስከዛ ድረስ እንግዲህ የትም እንዳትሄድ እንደምታዩት እንግዲህ እዚህ ኦፊስ ማስ ማስብዬ ጽፌ ያለው በጃፓንኛ ወደ ቢሮ እመጣ ለው ማለት ነው። ፒሲዎች የምናን ፓክ አርጌ ትምህርት ቤት አድርሼ ከዛ ቀጥታ ወደ ስራ ቦታ ነው የሚሄደው አብረን የምንሄደው ማለት ነው። ኦኬ ጋይስ እንግዲህ አሁን ከመኪና ውስጥ ነው የመጣሁት። የጓደኛዬ መኪና ነው የያዝኩት፣ ለዛ ነው ትንሽ ከፍ ያልኩትኝ። ሶ በነገርኳችሁ መሰረት መጀመሪያ ልጄን ትምህርት ቤት ማድረስ ነበረብኝ። ልጄን ትምህርት ቤት አድርሻት አለሁ። ሶ እሷን አድርሻት አሁን ወደ ቤት እየተመለስኩኝ ነው። ወደ ቤት የምመለስበት ምክንያት ደግሞ በመኪና አይደለም ስራ ቦታ የሚሄደው ሰራበት ቦታ አካባቢው ወደ ድሚ ቦታ ስለሆነ ፓርኪንግ ምናን ውድ ነው፣ በመኪና መሄድ አያዋጣም። ስለዚህ መኪናዬን እቤት አቁሜ ቀጥታ በትሬን ነው የሚሄደው ማለት ነው። እንግዲህ የቪዲዮውን አላማ እስካሁን አልነገርኳችሁም። አሁን የቪዲዮውን አላማና ምን እያረኩ እንደሆነ እነግራችኋለሁ ማለት ነው። ሰላምም አላልኳችሁ። ሰላም ውድ የኖህ ኒሆን ቻናል ተከታታዮች እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ። የዛሬው የቪዲዮ አላማ እንግዲህ እንደ አንድ የውሎዬን ነው የማሳያችሁ ማለት ነው። አንድ ለጃፓኒዝ ካምፓኒ ብዬ ተቀጥሎ ይዛ እሰራለሁኝ በሳምንት ሶስት ቀን ነው። አሁን እየሄድኩኝ ያለሁት ያው ሌላኛውን ሳይድ ላሳያችሁ ብዬ ነው ማለት ነው። እስከዛሬ ኡበር ብቻ ነበረ የማሳያችሁ። ዛሬ ደግሞ እስኪ ቢሮ እንዴት ነው የምሰራው ቢሮ በሚሄድ ቀን ውሎ ያዋዋል እንዴት ነው የሚለውን ነገር የማሳያችሁ ይሆናል ማለት ነው። ከእናንተ የሚጠበቀው እንግዲህ ይሄንን ቻናል ላይክ፣ ሰብስክራይብ ማድረግ ብቻ ነው። አልራይት ጋይስ አሁን እንግዲህ ፏብልጭ ብዬ ወደ ስቴሽን እየሄድኩኝ ነው መኪና ቁሜ። በነገራችን ላይ መኪና ቁማችሁ በእግራችሁ መሄድ እንዴት እንደሚያስጠላ ከዚህ መስሪያ ቤት ድረስ ስንት ሰዓት መሰላችሁ የሚፈጀው? ኦልሞስት በትሬን ወደ 50 ደቂቃ። አሁን ሰዓቱ 8 ሰዓት ተኩል ነው። ቢያንስ መስሪያ ቤት እስከ ዘጠኝ ተኩል ድረስ እዛ መድረስ አለብኝ ማለት ነው፣ ኦንታይም ለመሆን ያው ስራ ቦታ ስቴሽን ስደርስ ደግሞ አገኛችኋለሁ። ላይክ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ሌትስ ጎ። ከዚህ በፊት እንደነገርኳችሁ ቦርሳችንን ሰው እንዳይገፋ ከፊት ለፊታችን ማድረግ አለብን ማለት ነው። ምክንያቱም ሰዎችን ከጀርባ ሲሆን ለማወቅ ይከብዳል፣ ለመገመት ከሰዎች ጋር ስትገፋፉ ምናምን በጣም ሰዎችን ስለሚያጨናንቅ፣ ከፊት ሲሆን ግን እንደዚህ ቅፍ አድርጋችሁ ባላንስ ታደርጉታላችሁ ማለት ነው። ትሬናችንን እንጠብቃለን። አሁን ይሄኛው ኦልሬዲ ስላመለጠን በቀጣዩ ትሬን ነው የምንሄደው ማለት ነው። ባይደዌ ማለት ነው፣ የጃፓን ትሬን ኦን ታይም እንደሚመጣ ለማወቅ አንድ ነገር ላሳያችሁ። እዚህ ጋር ከታያችሁ ትሬኑ የሚመጣው ከስንት ነው ይላል መሰላችሁ፣ አይታይም ካሜራ ላይ፣ እናንተ ብቻ ካርባ ነው ይላል እና ከ39 ነው ስልኬ ላይ። ልክ ካርባ ሲል ትሬኑ መድረስ አለበት ማለት ነው። አብረን እናያለን። አያችሁት? ካርባ እኛ የምንገባበት ነው ማለት ነው። ከ39 ሲል ደርሷል። እና ለዚህ ነው የጃፓኒስ ትሬን እምወደው። ኤኒዌይስ ዛሬ ብዙም አልተጨናነቀም። ጫናና ከሰዓቱ ሊሆን ይችላል ስቲም ምግባዶ ውስጥ አሁን ሁለተኛ ትሬኒንግ እየቀየርኩ ነው። እርጉዝ ሴት መስያለሁ። አያች እንዲህ ነው። በቃ ቀኑ ሙሉ ቦርሳችን ትሬን ሲቀይሩ ሲጨናነቅ፣ በተለይ ውሏችሁ እንደዚሁ ነው። ሁለተኛ ትሬናችንን ይዘን አንድ 15 ደቂቃ ሄደን ስራ ቦታ እንደርሳለን ማለት ነው። እንደምታዩት እንግዲህ አሁን ከስንት ነው ከሰባት ነው ልክ ከስምንት ሲል ትሬኑ መምጣት አለበት አያችሁታ ገና ከስምንት ሳይሆን ትሬኑ መጣ ልክ ከስምንት እኛን ጭኖ ነው የሚነሳበት ነው ማለት ነው እንደምታዩት በጣም ተጨናንቋል ሶ ጋይስ አሁን ከትሬኑ ወርጃ አለው ቦርሳይም ወደ ኋላ ተመልሳለች ልውጣና እንገናኛለን ማለት ነው ያ ጋይስ፣ ያው ከስቴሽን ወጥተናል። እንግዲህ ምታዩትን ይመስላል። የስራ ቦታዬ አካባቢው ይሄ ነው። እየተሰራ ነው ይሄ ፎቅ፣ ኮንስትራክሽን ላይ ናቸው አያቸዋ። ሶ አሁን እኔ ቀጥታ ከዚህ አንድ ስድስት ደቂቃ ምናምን ነው የሚፈጀው ከስቴሽን ወደ ስራ ቦታ ለመሄድ ማለት ነው። እንደዚህ ከፊት ሲሄዱ የምታዩቸው ሰዎች ሰራተኛ ናቸው ግር ብለው እያያችኋችሁ ነው። ባይ ዘ ዌይ ጋይስ የጧቱ ሩቲን በዛ ካለባችሁ አብዛኛው ነገር ጧት ስለማደርግ ነው። ምክንያቱም አሁን ወደ ስራ ቦታ ከገባሁ በኋላ ያው እስከ ከሰዓት 9 ሰዓት ድረስ ኦር 10 ሰዓት ድረስ ውስጥ ስለሆነ ነው ምንም የማውራችሁ ነገር የለም። አሁን ላውራችሁ በደንብና ከዛ በኋላ ልክ ከስራ ስወጣ ደግሞ ስለሆነ የምንገናኘው። የጧቱን ሩቲን በደንብ ላሳያችሁ ብዬ ነው። ጾም ስለሆነ ሰሞኑን እንግዲህ ያው ቁርስ ምናምን መብላትም አይቻልም። ቅዳሜና እሁድ ካልሆነ በስተቀር ቡናም ማጠጡም ቁርስም አትበሉም። ያው ትንሽ ሌዚ ያደርጋል፣ ግን ያው መነቃቃት ግድ ነው። ሶ መጀመሪያ እንግዲህ ያው ጸሎት እናደርሳለን። ጸሎት አድርሼ ከዛ ነው ወደ ስራ የምገባው ማለት ነው። እዚሁ ቅርቤ ያለ ፓርክ ጋር ጸሎት አድርጌ ቀጥታ ወደ ስራ እገባለሁ። ሰዓቱን እንደምታዩት አሁን ተኩል ነው። በነገርኳችሁ ሰዓት ነው የደረስኩት። 30 ደቂቃ አለኝ። ሶ ቢያንስ ቢሮ ከመግባቴ በፊት ውዳሴ ማርያም ብቻ አድርሼ ቀጥታ ቢሮ ገባለው ማለት ነው። እንግዲህ 30 ደቂቃዋለች 30 ደቂቃዋል ልጨርስና ከዛ ደግሞ ቢሮ ከመግባቴ በፊት ተሰናብቻችሁ ምሳ ሰዓት ላይ ያገኛችኋለሁ ማለት ነው። ከዚህ በፊት በተለያዩ ቪዲዮዎች እንደነገርኳችሁ ጃፓን ላይ እንደዚህ አይነት ፓርኮች የግድ ናቸው፣ በየቦታው ያስፈልጋሉ ማለት ነው። እዚህ ጋር የምታያቸውም ሰዎች እንግዲህ ስራ ከመግባታቸው በፊት ቁርስ ቀድሞ የሚበላ አለ፣ እንዲሁም ደግሞ ስልኩን የሚያያለ። እኔም እንደነገርኳችሁ እዚህ ቁጭ ብዬ ያው የተወሰኑ ነገሮችን አደርጋለሁ። እና ብቻ እንደዚህ አይነት ፓርኮች ብዙ ጥቅም አላቸው። እዛ ጋር ደግሞ እንደምታዩት የባስኬትቦል ኮርት አለ። ትላልቅ ሰዎች ደግሞ የሆነ ጎልፍ የሚመስል ነገር የሚጫወቱ ሰዎችም አሉ። ጨዋታውን ስለማላቀው ነው። ግን እስቲ አንድ ቀን እንደውም ዝም ብለን ሄደን ምንድን ነው የጨዋታ ብለን እንጠይቃቸዋለን። እንደምታውቁት የማርጀት ሬታቸው በጣም ትንሽ ነው ጃፓኒዞች ማለት ነው። ጤነኛ ናቸው የጃፓኒዝ ሽማግሌዎች። ና ምንጩ ምክንያቱ ደግሞ አመጋገባቸው ና እንደዚህ እንቅስቃሴ ማድረጋቸው ነው። እንደምታያቸው በቃ ኮሚኒቲ ያላቸው ይሄ የጤና ግሩፕ እንደሚባለው የጤና ቡድን ድሮ ኢትዮጵያም የጤና ቡድን እስቲል አለ በእርግጠኝነት ግን እንደዛ የሚባል ቡድን አለ፣ አኳስ ምናምን የምትጮቱበት እነሱም እንግዲህ እንደዛ ተሰብስበው ይጮታሉ። ግን ልዩነቱ የኢትዮጵያ የጤና ቡድን ያው በሰላሳ በአርባ አመታችን ነው፣ እዚህ ሰማንያ ዘጠና ምናምን አመታቸው ሆኖ የጤና ቡድን ሆነው የተለያዩ ነገሮችን ይጫወታሉ ማለት ነው። ኦኬ ጋይስ፣ አሁን እንግዲህ ለአስር አስር ጉዳይ ሆኗል። ኦልሬዲ ወደ ቢሮ እየገባው ነው ፎቃችን ይሄ ነው። ውጭ ላይ ቆሻሻ እየወጡ ነበረ። ሶ አሁኑ ቀጥታ ወደ ስምንተኛ ፎቅ ነው። ኦኬ ጋይስ፣ አሁን ወደ ውስጥ ልገባ ነው። ሶ ምሳ ሰዓት ስወጣ አገኛችኋለሁ። እስከዛ ድረስ እንግዲህ ፒስ፣ የትም እንዳትሄዱ። አሁን እንግዲህ ምሳ ወጥቻለሁ ጋይስ። ምሳ ቋጥሬ ነው የምመጣው። እንደነገርኳችሁ ጾም ስለሆነ ምግብ ያው ከቤት ካልሰራችሁ በስተቀር ጾም ያልገባበት ነገር አታገኙም ማለት። ሶ መስሪያ ቤታችን ምን አለው መሰላችሁ? እንደዚህ የራሱ ምግብ ማሞቂያ አለው። እዚህ ጋር እንደምታዩት ፍሪጅ አለው። ከዛ እዚህ ጋር ደግሞ ሳሙናዎች ምናምን አሉ፣ ማጠብ ትችላላችሁ። እና እስቲ ምግባችን ይሙቅና ወደ ምሳ መቢያ ቦታችን እንሄዳለን። የሚጠጣ ነገር እንግዛ። ብዙ ጊዜ እዚህ ጋር ዶክተር ፔፐር ይመቸኛል። እሱን እንገዛለን ማለት ነው። በስልካችን መክፈያ መንገድ። አሁን ይሄን ይዘን ወደ መብያ ቦታችን እንሄዳለን ማለት ነው። ይሄን ቦታ መርጫ መርጫለሁ። ምሳችንን እየበላን ደግሞ እንጨዋወታለን። አይመስላችሁም? ውሎ አሪፍ ነበር። ይገርማቸዋል። ትንሽ ስብሰባ ምናምን ነበረ ዛሬ። ጃፓን ላይ እየኖራችሁ በጣም ከሚከብደው ነገር አንዱ መጾም ነው እውነት። ምክንያቱም እኔ እንደውም እድለኛ ነኝ። ላይክ ቤትም ይሰራላችኋል ምናምን ነገር። በተለይ ለአጤው ናችሁ የምትኖሩ ከሆነ በጣም ከባድ ነው። ምክንያቱም ጾም የሌለው ነገር የትም ነው የማታገኙት። ጾም እንበላለን። አሁን የተቀመጥኩበት ቦታ ላይክ ህንፃው ላይ ሰራተኞች የሚመገቡበት ቦታ አለ ማለት ነው። ቢሮው መብላት ትችላላችሁ። አክቹዋሊ ግን ያው ሰው ፊት መብላት ካልፈለጋችሁ ምናምን ደስ ካላላችሁ ብቻ ሎቢ ያላቸው እንደዚህ አሁን እኔ እንዳለሁበት አይነት ቦታ እንደዚህ አይነት ቦታ መታችሁ መብላት ትችላላችሁ ማለት ነው። በልታችሁ ጠቅታችሁ፣ ፏ ብላችሁ ተመልሳችሁ ትገባላችሁ። ብዙ ጊዜ በሳምንት ሶስት ቀን እንደዚህ ነው ቀኔን የማሳልፈው። ከዚህ ሞጣ አምስት ሰዓት ስለሆነ ሁለት ሰዓት ያክል ሰራለሁ። ቢሮ ተመልሻ ሁን የተወሰኑ ስራዎችን እስከ አምስት ሰዓት ድረስ ማለትም ከሰዓት እስከ 11 ሰዓት ድረስ ሰርቼ ከዚ በኋላ ተመልሼ ወደ ቤት ሄዳለሁ ማለት ነው። ጃፓን ላይ በጣም ከሚገርመኝ ነገር አንዱ እንዳሳየኋችሁ ምግባችንን ይዘን መጥተን ማጠብ ግዴታ ነው። እንዲሁም ደግሞ ማጠቢያ ቦታ ተዘጋጅቷል። ሳቃችሁን አጥባችሁ ነው ይዛችሁ የምትሄዱት። ኦርጋናይዝድ ነው ሁሉም ነገር ቢሮ ውስጥ የምናደርገው ጫማ ውጭ የምናደርገው ጫማ ይለያያል። ለምሳሌ መስሪያ ቤታችን ውስጥ ቆሻሻ መጣል ቢያስፈልግ ሁሉም ነው የሚጥለው ቀድሞ ያየ ማለት ነው። መጸዳት ቢኖርበት ሁሉንም ነገር ኤቭሪ ሲንግል ቲንግ ሁሉም ነው የሚያደርገው ማለት እና ይሄን ነገራቸውን በጣም በጣም ነው የምወደው። ሙር ደግሞ እንደዚህ ስለ ጃፓኒዝ ስለ ኮወርከርስ እንዲሁም ደግሞ አጠቃላይ ስለ ካምፕኒ ስራ ስለሚባለው ነገር ማወቅ የምትፈልጉ ከሆነ በሰፊው በሌላ ቪዲዮ እነግራችኋለሁ ማለት ነው። ለምታዩት እዚህ ጋር ተለያይቶ ነው የሚጣለው። ፌስታሉን እዚህ ጋር ነው የምንጥለው። ይሄ ቆርቆሮ ደግሞ እዚህኛው ጋር እንጥልና ይህንን ዘግዋለን። ባይ ዘ ወይ ምሳ ከበላው በኋላ እንቅልፌ ይመጣል። ሄጄ ቁጭ ስለሆነ የሚለው እንቅልፌ ይመጣልና ቡና ቡና ኦልሬዲ ዘው አፍልታችሁ መጠጣት ትችላላችሁ። ባይገርማችሁ መስሪያ ቤት አትበሉት፣ በቃ ቤታችሁ በቃ። ሶ ቡና እና አፍልቻውን ጠጣና ለሁለት ሰዓት ያክል ሰርቼ ወደ ቤት እንሄዳለን። እስከዛው የትም እንዳትሄዱ። ኦልራይ ጋይስ፣ አሁንም ተመልሼ መጥቻለሁ። አሁን እንደምታዩት 11 ሰዓት ሊሆን ነው ከቢሮ ኦልሬዲ ወጥቻለሁኝ። አሁን ወደ ቤት ነው እየተመለስኩ ያለሁት። ደስ የሚለው ስራው ምንድነው መሰላችሁ? የግድ ሙሉ ቀን መዋል የለባችሁም። በፈለጋችሁበት ሰዓት መውጣት ትችላላችሁ። ስራውን ቤታችሁ ናችሁ መስራት የምትችሉት አይነት ስራ ስለሆነ የግድ ቢሮ መምጣት አይጠበቅብኝም ነበረ። ኤኒዌይስ መጥቻ አሁን ጨርሻለሁ ማለት ነው። ቀጥታውን ወደ ቤት ነው የምሄደው። እንደምታዩት የቅድሙ ፓርክ ያያችሁት ነዋ። አሁን ስንወጣ መሸት እያለ ስለሆነ እዛም ባስኬትቦል ኮርቱ ላይም ብዙ ሰዎች እየተጫወቱ ነው። እዚህ ሜዳው ላይ እንኳ የሚጫወቱ ልጆች አሉ። ብቻ አካባቢውም ይኸው ጨለምለም እያለ ነው። ያ የምሰራበት ሰፈር ማለት በጣም የሀብታም ሰፈር ነው። ወደ ታባታ የሚባል አካባቢ ነውና የሀብታም ሰፈር ስለሆነ እማያቸው መኪኖች ማለት ውድ ውድ መኪኖች ነው ያየው፣ ይሄድ ያለው ይታያቸዋል። በአንድ ሀዲድ ላይ ብቻ ነው የሚሄደው የሆነ ቅብር ብሎ ማለት። ያ በዚህ በኩል ደግሞ የፈጣኑ ትሬን ሽንካንሴን የሚባለው ትሬን ነው። አያም ባክ ጋይስ፣ አሁን ጨልሟል። እናንተ የሆነ ላይት ያለው ይመስላችኋል እንጂ አካባቢው ጨልሟል ማለት። እንደምታዩት ደግሞ እቃዎቹን እያስገባቡ ነው። ዝናብ እያካፋ ነው። ዛሬ ከሞላ ጎደል ውሎዬን አሳይቻችኋለሁ ብዬ አስባለሁ። በእርግጥ ውሎዬ አልቋል ማለት አይደለም። ከዚህ በኋላ ገና እንግዲህ ያው ወደ አንድ ቦታ ወጥቼ መምጣት አለብኝ። እንዲሁም ይህንን ቪዲዮ ለኤዲተራችን መላክ አለበት። ነገ ስኬጁል መውጣት አለበት። ሌሎች በራሴ የምንቀሳቀሳቸው ስራዎች አሉ። ሚቲንጎች ይኖራሉ። በጣም አምሽቼ መተኛቴ አይቀርም። ግን ያው ከሞላ ጎደል ከምሰራቸው ስራዎች እንግዲህ የአንዱ ስራዬ ውሎ እንደዚህ ነው የሚለውን ነገር በተቻለኝ አቅም ለማሳየት ሞክሬያለሁ፣ ከኡበር ለየት ያለ ብሎ ማለት ነው። ሶ እንደዚህ አይነት ቪዲዮ እንግዲህ የምትወዱት ከሆነ ለየት ያለ ነገር የማደርግበት ቀን ላይ እንደዚህ አይነት ቪዲዮዎች ቀርጽላችኋለሁ። የምትፈልጉ ከሆነ ከስር ኮሜንት ላይ አስቀምጡልኝ። ከሞላ ጎደል ግን የዛሬ ውሏችን ይሄን ይመስል ነበረ። ቪዲዮ ከተመቻችሁ ይሄንን ቪዲዮ ላይክ ሼር፣ እንዲሁም ሰብስክራይብ ማድረጋችሁን እንዳትረሱ። በተለይ በተለይ ሼር እና ኮሜንት ላይ ሀሳባችሁን ግለጹ። ስ ኮሜንት ላይ አብዛኞቻችሁ ቪዲዮውን አይታችሁ ኮሜንት አትጽፉም እና ኮሜንት ጻፉ። በተሻለኛ ቅምኔም ለመመለስ እሞክራለሁ። ስላያችሁ እስከ መጨረሻው አመሰግናለሁ። በቀጣይ በተሻለና ባበደ ቪዲዮ እስከምንገናኝ ድረስ ፒስ አውት።